ስም ልጠቅስልህ አልችልም። ይህንን ግን አውቃለሁ፣ በእኔ አስተዳደር ውስጥ የነበሩ ሰዎች የተወሰኑት ህጋዊ፣ የተወሰኑት ደግሞ በሕገ ወጥ መንገድ ከኤርትራ ጋር ለመገናኘት ሲሞክሩ ነበር። የግመሉን ጀርባ እየሰበረው የመጨረሻ ሰበዝ የመጣው ግን ደስተኛ ያልሆኑ የህወሓት አካላት ውስጥ ነው። በህወሓት ውስጥ ያሉ የተወሰኑ አካላት በጋራ ጠላታቸው ለማበር ይህንን እድል መጠቀም ጀመሩ። ስም ልሰጥ አልችልም። ነገር ግን የተፈጠረው ይህ እንደሆነ ለማረጋገጥ በቂ ማስረጃ አለኝ ይህንን ያሉት አቶ ጌታቸው ረዳ ናቸው። ጌታቸው ከአንድ መገናኛ ብዙሀን ጋር በነበራቸው ቆይታ በህወሓት ውስጥ ያሉ የተወሰኑ አካላት ከኤርትራ መንግስት ጋር እየሰሩ እንደሚገኙ ያጋለጡበት ንግግር ነው። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪቃ ጉዳዮች አማካሪ ሆኖ ተሹመዋል። እንደ ሀገር ጌታቸው ከነበሩበት ጦርነት ቀጥሎም ከመሩትና ድጋሚ አጣብቅኝ ውስጥ የቆዩበት የትግራይ ክልል በመሆኑ ለአዴ ሹመት ትልቅ ትርጉም ተሰጥቶታል። ሱዳንና ኤርትራ በኢትዮጵያ የውስጥ ጉዳይ የሚያደርጉትን ተሳትፎ እንዲያቆሙ ዓለም አቀፉ የዲፕሎማቲክ ማህበረሰብ በመጠቀም ዲፕሎማሲያዊ ጫና ለመፍጠር ሆነኛው ሰው ጌታቸው ረዳ እንደሆኑ አስቴታቸውን ለሐሳብ ሜዲያ የሰጡ አንድ ዲፕሎማት ተናግረዋል በእለቱ የተመለከትነው የትንታኔ ዘገባችን ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክና ሼር እንድታደርገው እየጋበዘን በቀጥታ ወደ ዝግጅቱ ተሻገረን።

ሰላም በብዛ ሃይማኖት ማህበረሰብ አዲስ መጽሐፍ ሊመረቅ ነው። በሰላም ግንባታ ላይ የሚያተኩር መጽሐፍ የኢትዮጵያ የሃይማኖት ጉባኤ ጠቅላይ ጸሐፊ በሆኑት በሊቀ ትጉሃን ቀሲስ ታጋይ ታደለ ተዘጋጅቶ የቀረበ ሰላም በብዛ ሃይማኖት ማህበረሰብ ሚያዚያ አራት ቀን በጉጉት ይጠበቃል። ይህ በግጭት አፈታት ላይ ትኩረቱን ያደረገው አዲስ መጽሐፍ ለትውልድ የተበረከተ ስጦታ እነሆ በረዥም የትምህርት የአገልግሎትና የመሪነት ልምድና እውቀት ተቀምሮ በሊቀ ትጉሃን ቀሲስ ታጋይ ታደለ የተዘጋጀ ድንቅ መጽሐፍ በአማርኛና በአፋን ኦሮሞ። ሰላማችንን አጥብቀን እንያዝ። ሰላም በብዛ ሃይማኖት ማኅበረሰብ ሚያዚያ አራት በስካይላይት። ሰላም ኢትዮጵያ፣ ሰላም ሽብዛት ተጠለይ፣ በእግዚአብሔር ታዛ። በአሁኑ ወቅት በትግራይ ፖለቲካ ውስጥ ጎልቶ ከሚታዩ ፖለቲከኞች መካከል ቀዳሚው የሆኑት አቶ ጌታቸው ረዳ ከክልሉ ጊዜ አስተዳደር ፕሬዚዳንትነት ከተሰናበቱ በኋላም በጠቅላይ ሚኒስትሩ የአማካሪነት ኃላፊነት ተሰጥቷቸዋል። በህወሀት መሪዎች መካከል በተፈጠረው አለመግባባት በጊዜ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪቃ ጉዳዮች አማካሪ ሆነው ተሹመዋል። በትግራይ በተካሄደው አውዳሚ የሁለት ዓመት ጦርነት በኋላ ከፍተኛ የህወሀት አመራር በጠቅላይ ሚኒስትሩ ሲሾም አቶ ጌታቸው የመጀመሪያው ናቸው። ይህ አሁን በጠቅላይ ሚኒስትር አብይ አህመድ የተሰጠው ሹመት ይፋ የሆነው አቶ ጌታቸው የጊዜ አስተዳደሩ ስልጣናቸውን ለጀኔራል ታደሰ ወረደ ካስረከቡ ከሶስት ቀናት በኋላ ነው። አቶ ጌታቸው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በስልጣን በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛው ነው። አቶ ጌታቸው በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በአገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሀሳባቸውን በግልጽና በመከራከር ከሚታወቁ ጥቂት ባለስልጣናት መካከል አንዱ መሆናቸው ይታወቃል። አቶ ጌታቸው ረዳም በዘመነ ኢህአዴግ የውጭ ጉዳይ ቃል አቀባይ ሆኖ በሰሩበት ወቅት የመንግስት ኮሚኒኬሽንን የተባለውን ተቋም እስከ መዋጥ እየደረሰ ተጽዕኖ ማድረሳቸው በወቅቱ አጃኤብ ያሰኘ ጉዳይ ነበር። ጌታቸው ረዳ ባለቤት አልባውን የኮሚኒኬሽን ስርዓት ሙሉ በሙሉ ባይመራውም በሙሉ አቅሙ ግን የተሻለ ያግዛል የሚል እምነት ነበረኝ በማለት ሀሳቡን በማጋራት የሚጀምረው ጋዜጠኛ ነው። ጋዜጠኛው ሹመቱን ያልገመት ነው ግን ደግሞ ሁነኛና ተግባራዊ ማሳያም ጭምር ያለው ቦታ መሆኑን አንስተዋል። ጋዜጠኛው ሲቀጥልም እንደ ሀገር ጌታቸው ከነበሩበት ጦርነት ቀጥሎም ከመሩትና ድጋሚ አጣብቅኝ ውስጥ የቆዩበት የትግራይ ክልል በመሆኑ ለአዲሱ ሹመት ትልቅ ትርጉም ይሰጣል ብለዋል። አቶ ጌታቸው በአማካሪነት ዘመናቸው ለተወሳሰበው የቀጠናው ውጥንቅጥ ሁነኛ ማሳያ ሆነው ብዙ ስራ ሊሰሩበት የሚችል እድል እንዳላቸው አመልክተዋል። በቀጠናው አዲስ ታሪክ ለመጻፍ ያለውን ፍላጎት የበለጠ ገፋ እንደሚያደርጉት ተስፋ ማድረግ ሩኖ ሲልም ሀሳቡን አጋርተዋል። ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪቃ ጉዳዮች አማካሪ ሆነው ሲሾሙ በርካታ ስራዎች ይጠብቋቸዋል። ከእነዚህ ስራዎች መካከል የመጀመሪያውና ቀዳሚው ኢትዮጵያ በቀይ ባህር ቀጠና ብሔራዊ ጥቅምና ፍላጎቷን ለማሳካት እያደረገች ያለችው እልህ አስጨራሽ ጥረት የላቀ ውጤት እንዲያስመዘግብ ማድረግ እንደሆነ እየተገለጸ ይገኛል። ከአንድ ወር በፊት ፎሪን ፖሊሲ በተሰኘ ድህረገጽ ስቶፕ ኔክስት ኢትዮጵያ ኤርትራ አዋር ቢፎር ኢት ቢግንስ በሚል ርዕስ በሁለት ጉምቱ የአሜሪካና አውሮፓ ዲፕሎማቶች የተጻፈ ጽሑፍ ለንባብ መብቃቱ አይዘነጋም። ፎሬን ፖሊሲ ካጋለጣቸው ጉዳዮች መካከል በሰሜኑ ጦርነት ወቅት የትግራይ ሰራዊት ተብሎ የሚጠራው ኃይል ወደ ሱዳን ገብቶ አልቡራን በሚመራው የሱዳን መከላከያ ኃይል ሳፍ መጠለያና ና የሎጂስቲክ አቅርቦት እንደተደረገለት ውስጥ ውስጡን ሲወራ የነበረውን ጉዳይ ወደ አደባባይ እንዲወጣ በማድረግ ጽፏል። በተጨማሪም ቲዲኤፍ ሰራዊት ከኤርትራው መከላከያ ኃይል ጋር ተጣምሮ የአልቡርሃንን ጦር አግዞ የሄሜቲን አርኤስኤፍን ወቅቷል የሚል ወንጀላ ቀርቦበታል። እነዚህ ሁለት እውነታዎች አሁን በትግራይ ባለው የፖለቲካ ትኩሳት ጋር ተገናኝተው ሰሜኑ ላይ በነበረው ጦርነት የአልቡርሃን ጦር የራሱ ሚና እንደነበረውና አሁንም ጦርነቱ ዳግም ከተቀሰቀሰ ተሳታፊ የሚሆንበት እድል ሰፊ እንደሆነ ተንታኞች ተናግረዋል። ሌላኛው በሻእቢያ ጦርና በቲዲኤፍ መካከል ወደ ውጊያ ጦርነት የተረጋገጠ ጥምረት መኖሩንና ሱዳን የሚገኘው ኃይል ከሻቢያ ጋር ሆኖ አሊያም በሱዳን ወይም በኤርትራ ድንበር በኩል ሊቀሰቀስ የሚችለውን ጦርነት ሊቀላቀል እንደሚችል ተጠቁሟል። ሱዳንና ኤርትራ በኢትዮጵያ የውስጥ ጉዳይ የሚያደርጉትን ተሳትፎ እንዲያቆሙ ዓለም አቀፉ የዲፕሎማቲክ ማህበረሰቡን በመጠቀም ዲፕሎማሲያዊ ጫና ለመፍጠር ሁነኛው ሰው ጌታቸው ረዳ እንደሆኑ አስቴታቸውን ለአሳብ ሜዳ የሰጠው አንድ ዲፕሎማት ተናግረዋል። ከሰሞኑ የሱዳን ወታደራዊ መሪ አብዱል ፈታል ቡርሃን ወደ ኤርትራ መዲና አስመራ መጓዛቸውን ልብ በማለት አቶ ጌታቸው በአማካሪነት የሥራ ዘመን ምዕራፍ ትኩረት ይሰጡታል ተብሎ ይጠበቃል። አቶ ጌታቸው ጠቅላይ ሚኒስትር አብይ አህመድ በምስራቅ አፍሪካ ሀገራት ዙሪያ በቡድንና በተናጠል መከተል ስላለባቸው የውጭ ግንኙነት አቅጣጫዎች ዙሪያ ምክር ሀሳብ ያቀርባሉ ተብሏል። በተያዘም ኢጋድን ጨምሮ ኢትዮጵያ ቀጠናዊ ተቋማትን በመጠቀም ብሔራዊ ጥቅምና ፍላጎቷን በምታስከብርበት ዙሪያ ምክር ሀሳብ በማቅረብ አዳዲስ አደረጃጀቶች በሚመሰረቱበት ወይም በተመሰረቱ አደረጃጀቶች ኢትዮጵያ በምትሳተፍበት ዙሪያ ምክር ሀሳብ ላይ ያቀርቡ እንደሚችሉ ተንታኝ አብዛኞች ሀሳባቸውን ሰጥተዋል። በተጨማሪም አቶ ጌታቸው ኢትዮጵያ ከምስራቅ አፍሪካ ሀገራት ጋር በምታካሄደው የሁለትዮሽም ሆነ የባለ ብዙ ወገን ዲፕሎማሲ ዙሪያ ጠቅላይ ሚኒስትሩን የማማከር ኃላፊነት ይጠብቃቸዋል። በተጨማሪም የምስራቅ አፍሪቃ ጉዳዮች አማካሪው የምስራቅ አፍሪቃ ሀገራትን ፖለቲካል ኢኮኖሚ ዝርዝር ጉዳይ ማማከር ይሆናል ተብሏል። የቀጠናውን የፖለቲካ አወቃቀር፣ የኢኮኖሚ መሰረት፣ የኢኮኖሚ ተቋማት አወቃቀር፣ የገበያ እድሎችን መለየትና ዝርዝር ምክረ ሀሳቦችን ማቅረብ ያካትታል። ሌላኛው የጌታቸው የቤት ስራ የደቡብ ሱዳን ተፋላሚ ኃይሎች ከግጭት እንዲቆጠቡ፣ የሱዳን ተፋላሚ ኃይሎች ወደ ሰላማዊ ድርድር እንዲመለሱ የሚያሳስቡ የጠቅላይ ሚኒስትሩን ልዩ መልእክቶች ለማድረስ ወደ ጁባ ካርቱም ሌሎች አካባቢዎችን በማቅናት እንደሚጓዙ ይጠበቃል ሲሉም ተንታኞቹ ተናግረዋል። በዚህ ብቻም አይደለም። የኢትዮጵያን ብሔራዊ ጥቅም ከማስከበር አንጻር ዲፕሎማሲው ከፍ ብሎ እንዲልቅ የአማካሪው የአቶ ጌታቸው ረዳ ስራ ብዙ ብዙ ነው ተብሏል።